ሰላም ሰላም ቅዱሳን ሰላማችሁ ይብዛ። የእግዚአብሔርን ቃል ደግሞ አብረን እንካፈላለን። በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 2። ስለምን ጾምን አልተመለከተህንም? ሰውነታችንስ ስለምን አዋረድን አንተም አላወቅህም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥል ለክርክር ትጾማላችሁ በግፍ ጡንቻም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። እኔ የመረጥሁት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔርም ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥሁት ጾም ይህ አይደለምን? የበደልን እስራ ትፈቱ ዘንድ የቀንበርንስ ጠፈር ትለቅቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርሱ ዘንድ ስደተኞቹንም ድሆች ወደ ቤት ታገቡ ዘንድ የተራቆተውንስ ብታይ ታለብ ሰው ዘንድ ከሥጋ ዘመድህ እንዳትሸሽግ አይደለምን። የመልእክት ርዕስ እውነተኛ ጾም ምንድን ነው የሚል ነው። በዚህ ክፍል ላይ እንግዲህ የምንመለከተው የእስራኤል ልጆች በእግዚአብሔር ፊት እንደሚጾሙ ነገር ግን ደግሞ እግዚአብሔር የሚፈልገው አይነት ጾም፣ እግዚአብሔር የመረጠው አይነት ጾም እንዳልሆነ እግዚአብሔር ይነግራቸዋል። የእስራኤል ልጆች ምንድነው የሚሉት እግዚአብሔርን እኛ እኮ እንጾማለን ጾማችንን አትሰማም በፊትህን አንተ እየተመለከትከን አይደለም ለምንድን ነው የምንጾመው አንተም አትመለከተንም ሰውነታችንስ ስለምን አዋረድን አንተ አትመልስልንም ከጾማቸው በኋላ የድሮ ሕይወታቸውን ይቀጥላሉ ከጾማቸው በኋላ በፊት የነበረውን ማንነታቸውን ይቀጥላሉ ነገር ግን ዕለት ዕለት ይሹኛል አለ እግዚአብሔር ዕለት ዕለት ይሹኛል መንገዴንም ያውቁ ዘንድ ይወዳሉል። የእስራኤል ልጆች ዕለት ዕለት እግዚአብሔርን ይሹታል፣ ይፈልጉታል። መጾም ይፈልጋሉ፣ መጸለይ ይፈልጋሉ፣ በእግዚአብሔር ፊት መሆን ይፈልጋሉ። ነገር ግን ደግሞ እግዚአብሔር የመረጠው አይነት እግዚአብሔር የመረጠው አይነት ጾም እግዚአብሔር የመረጠው አይነት ጸሎት አልነበራቸውም። ጸሎት ማለት ጸሎት ማለት ምን ማለት ነው? ለመግቢያ ያህል ይህን ነገር እንመልከት። ጸሎት ማለት ሰማይንና ምድርን ፍጥረትንም ሁሉ ከፈጠረው ከሚመራው ከሚመግበው እግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት ይሄ ነው። ፍጥረትን ሁሉ ከፈጠረው ፍጥረትን ሁሉ የፈጠረውን ፍጥረት ሁሉ ከሚመግበው ከእግዚአብሔር ጋር መነጋገር ማለት ነው። ጾም ጸሎት ማለት ጸሎት ማለት ሰማይን ምድርን ከፈጠረው ከእግዚአብሔር ጋር መነጋገር ማለት ነው። እኛ ለእርሱ የምንናገርበት እርሱም ደግሞ ለእኛ በቃሉም በተለያዩ መንገዶች የሚናገርበትም መንገድ ማለት ነው ጻሎት ጾም ማለት ጾም ጻሎት ማለት እግዚአብሔር ለኛ የሚናገርበት እኛም ደግሞ ለእግዚአብሔር የምንናገርበት እኛ ለእግዚአብሔር የምንናገርበት እግዚአብሔርም ደግሞ ለእኛ በተለያዩ መንገዶች በተለያዩ መንገዶች በቃሉም በተለያየ መንገድ የሚናገርበት መንገድ ማለት ነው ጻሎት ወደ እግዚአብሔር ዙፋን ለመድረስ የምንጓዝበትን መሰላል ነው ጸሎት ማለት እኛ የእግዚአብሔር ህዝቦች እኛ የእግዚአብሔር ሰዎች ወደ እግዚአብሔር የምንጓዝበት መሰላል ማለት ነው። ወደ እግዚአብሔር የምንጓዝበት መሰላል ማለት ነው። መሰላል ብዙ ደረጃዎች አሉት። እንደሚታውቁት መሰላል አንድ ሁለት ደረጃ ብቻ የለውም። መሰላል አንድ ነገር ጋር ለመድረስ፣ አንድ ቦታ ጋር ለመድረስ፣ አንድ ከፍታ ጋር ለመድረስ ደረጃዎች ይኖሩታል። በደረጃዎች አንድ ወደምንፈልግበት ደረጃ ጋ ወደምንፈልግበት ቦታ ጋር በመሰላሉ ደረጃዎች ነው የምንወጣው። መሰላል ደረጃ ያለው ከፍ እያልን እንድንሄድ የምንፈልገውንም እንድንይዝ ነው። ጾምና ጸሎት በእግዚአብሔር ዘንድ ልክ በመሰላል ላይ ደረጃዎች እንዳሉት ሁሉ ጾምም ጸሎትም ወደ እግዚአብሔር ጋር ለመድረስ ወደ እግዚአብሔር ጋር ለመጠጋት ወደ እግዚአብሔር በረከት ጋር ለመጠጋት ወደ እግዚአብሔር እቅድ ጋር ወደ እግዚአብሔር ሀሳብ ጋር ለመጠጋት ደረጃዎች አሉት። ጻሎትን ስንጀምር ጾምን ስንጀምር ደረጃዎች አሉት። እነዚህ ደረጃዎች ጾምን እና ጻሎትን በእግዚአብሔር ፊት በምናደርግበት ጊዜ ደረጃ በደረጃ ወደሱ የምንቀርብበት መንገዶች ናቸው። ንስሐ የምንገባበት ደረጃ፣ የምናመሰግንበት ደረጃ፣ እግዚአብሔርን የምናወድስበት ደረጃ፣ ፈውስንና ተአምራትንም ደግሞ የምንቀበልበት ደረጃ አለው ማለት ነው። ስለዚህ ጻሎት ማለት እነዚህን ነገሮች በአጭሩ ያካተተ ነው። ስለዚህ ስለ ጾምና ስለ ጻሎት በእንዲህ አይነት ትንሽ ነገር ማብራሪያ ካገኘን፣ የፃሎት ትርጉሙ በእንዲህ አይነት የተብራራ ከሆነ እውነተኛ ጾም ምንን ያካትታል? እውነተኛ ጾም ወይንም ጾምን እውነተኛ የሚያደርገው ጾምን ሙሉ የሚያደርገው ጾም ጻሎትን ሙሉ የሚያደርገው የመጀመሪያ ራስን ማየት ያለበት ሲሆን ጾም ሙሉ ይሆናል። ጸሎታችን ሙሉ ይሆናል። ጾማችን ሙሉ ይሆናል። ራስን ማየት ያለበት ሲሆን የክርስትና ህይወት መሰረቱ ራስን በማየት ነው የሚጀምረው፣ ሌሎችን በማየት ሳይሆን ራስን በማየት ነው። ከእግዚአብሔር ቃል ከሰማን በኋላ በእግዚአብሔር ፊት በንስሐ በቃሉ በፊቱ ከቀረብን በኋላ ራሳችንን ማየት አለብን ማለት ነው። ራስን በማየት ይጀምራል። ማን ነኝ እኔ በእግዚአብሔር ፊት በየትኛው ሚዛን ይገኛለሁ? እግዚአብሔር በእኔ ይደሰታል? የእግዚአብሔር ቃል በእኔ ውስጥ አለ? እግዚአብሔር የሚፈልገውን አይነት ጾም እየጾምኩ ነው? እግዚአብሔር በእኔ ህይወት ይደሰታል? እለት ተእለት ያለው የእኔ ህይወት መልካም ነው? እግዚአብሔር ወደ ህይወቴ ይጋበዛል? ህይወቴ እግዚአብሔርን የሚጋብዝ ነው? ንግግሬስ? በእግዚአብሔር ፊት ከሰዎች ጋር ያለኝስ ነገር? ከቃሉ ጋር ያለኝስ ነገር? ከጸሎት ህይወቴስ ጋር ያለው ነገር እኔ ማንን ምን ይመስላለሁ? መልኩ አለህ። የክርስቶስ መልክ በእኔ ላይ አለህ። ክርስቶስን ይመስላለሁ። የእግዚአብሔር መልክ በኔ ላይ ይታያል። እራስን በማየት ይጀምራል ማለት ነው። እራስን በማየት በትክክል አሁን በእግዚአብሔር ፊት እሱ የሚፈልገው አይነት ህይወት እየኖርኩ ነው የሚሉ ጥያቄዎች እራስን በመጠየቅ ይጀምራል እውነተኛ ጾም ወይ ጾምን እውነተኛ የሚያደርገው ራስን ማየት ያለበት ሲሆን ነው። ራስን ማየት ያለበት ሲሆን ምን ማለት ነው? ከዚህ ጋር አያይዘን በእግዚአብሔር ፊት በምንሆንበት ጊዜ ይሄ የእግዚአብሔር ጊዜ ነው ወይ፣ በእግዚአብሔር ጊዜው ስንቀሳቀሳለሁ፣ በሚፈልገን ጊዜ ይገኛለሁ። አንዳንድ ጊዜ ችግሮች ሲገጥሙን፣ መከራዎች ሲገጥሙን ወደ ጾምና ወደ ጸሎት እንጣጠፋለን፣ እንሮጣለን ጾምና ጸሎት ሁል ጊዜ በእግዚአብሔር ፊት እንድናደርገው የተገባ ነው። ወደ እግዚአብሔር ፊት የሚሮጠው ችግሮች ሲመጡ ነው ወይንስ እግዚአብሔርን ሁል ጊዜ ላየው ናፍቄው ፊቱን ለማየት ድምፁን ለመስማት፣ እኔም ልናገረው እሱም ደግሞ እንድናገረኝ በፊቱ ሁል ጊዜ የሚቀርበው በእንዲህ አይነት መንፈስ ነው የሚል ራሳችንን በእንዲህ አይነት ማየት ያስፈልገናል ማለት ነው። የክርስትና ህይወት መሰረቱ ራስን በቃል ውስጥ በማየት ይጀምራል። ራስን ማየትና መፈተሽ ለክርስትና ህይወት መሰረቱ ነው። ራሳችንን በእግዚአብሔር ፊት ስናቀርብ አይምሮአችን፣ መንፈሳችን፣ ልባችን ንጹህ ሆኖ መቅረብ አለበት። ለዚህም ደግሞ ራሳችንን ማየት ያስፈልገናል ማለት ነው። ራስን ማየት በእግዚአብሔር ጊዜ ውስጥም ያስቀምጠናል። ሰው ራሱን በሚያይበት ጊዜ በእግዚአብሔር ጊዜ ውስጥ ይገባል። በእግዚአብሔር ጊዜ ውስጥ የእግዚአብሔር ጊዜ ነው። አሁን በፊቱ የሚጾመው አሁን በፊቱ የሚሆነው ጊዜው ነው። የእግዚአብሔር ጊዜ ደግሞ የእኛን ማንነት መልካም እንዲሆን ያደርጋል። የእኛ ማንነት ለእግዚአብሔር ጥሩ እንዲሆን ያደርጋል። ራስን ማየት በእግዚአብሔር ጊዜ ውስጥ ራስን ማስቀመጥ ማለት ነው። የእግዚአብሔር ጊዜ ለመጾም፣ ለመጸለይ፣ ለመዘመር ይሄ የእግዚአብሔር ጊዜ ነው የሚለውን መጠየቅ፣ ራስን ማየት በጣም አስፈላጊ ነገር ነው ማለት ነው። ሰዎች ስለ ጾሙ መጾም የለብንም ጾም ስለታወጀ መጾም የለብንም። ራሳችንን ዝግጁ አድርገን ይሄ ጊዜ በእግዚአብሔር ፊት ጾም፣ ጸሎት የሚያስፈልገኝ ጊዜ ነው ለእምነቴ በእምነቴን ጠንካራ ለማድረግ ሕይወቴን ጠንካራ ለማድረግ እግዚአብሔር የሚፈልገው ነገር በእኔ ሕይወት ላይ እንዲሆን መጾም አለብኝ ብለን ጊዜውን የእግዚአብሔር ጊዜ እንደሆነ መርጠን በእግዚአብሔር ፊት መቅረብ መቻል አለብን። ራስን በማየት በመጾም በመጸለይ በንስሐ ውስጥ ስንሆን ይህን ጊዜ እግዚአብሔር በእኛ ህይወት ለታላላቅ በረከቶችን ይለቃል። ትልልቅ በረከቶች በህይወታችን ለሚለቀቁት ራስን በማየት የሆነ ጾም ሲሆን የእግዚአብሔር በረከት በእኛ ህይወት ላይ ይለቀቃል ማለት ነው። ይለቀቃል ማለት ነው። ተመልከቱ። ወርቅን ከአፈር ለይተን፣ ወርቅን ከአፈር ለይተን ዘግነን በእሳት ውስጥ ከከተትን በኋላ ከእሳት ውስጥ ሲወጣ፣ በእሳት ውስጥ ጊዜውን ጨርሶ ሲወጣ ቅድም እንደነበረው ከአፈር ጋር አይወጣም። ቅድም ከነበረው መልክ ጋር አብሮ ያ መልክ አይቀጥልም። ሲወጣ መልኩ ውብ ሆኖ በጣም ውብ መልክ፣ መልካም መልክ ይዞ ይወጣል ማለት ነው። ቅድም ከአፈር ዘግነን ነው በእሳት ውስጥ የከተት ነው። አሁን ግን ከእሳት ውስጥ ሲወጣ ያ ወርቅ ደምቆ በጣም ውብ ሆኖ አምሮ ነው የሚወጣው። በእግዚአብሔር ፊት ራሳችንን በምናስቀምጥበት ጊዜ፣ በጾምና በጸሎት በእግዚአብሔር ፊት ራሳችንን በምናኖርበት ጊዜ ወርቅ ከአፈር ውስጥ ተዘግኖ በእሳት ውስጥ ካለፈ በኋላ እንደሚያምር ውበቱን አግኝቶ እንደሚወጣ ቅድም ከአፈር አንዱ የነበረው አሁን ግን ወርቅ የሆነ ማንነቱን ውብ የሆነ ማንነቱን ይዞ እንደሚወጣ በእግዚአብሔር ፊት ከጾምና ከጸሎት በኋላ አፈር ሐሜት፣ አፈር የሆነን ዝሙት፣ አፈር የሆነን ስካር መጠጥ እነዚህን ነገሮች በሙሉ ጥለን መነሳት መቻል አለብን። ወርቅ በእሳት ውስጥ ካለፈ በኋላ ቅድም ከአፈር ጋር ተቀላቅሎ ነው፣ አሁን ግን ወርቅ ሆኖ ነው የሚወጣው። የእኛም ህይወት በእግዚአብሔር ፊት ራሳችንን ስናይ በእንዲህ አይነት ነጥረን እንድንወጣ ይገባል። ወርቅ ነጥሮ እንደሚወጣ ንስሐ የገባ ሰው በእግዚአብሔር ፊት በንስሐ በጾምና በጸሎት የከረመ ሰው ምድራዊ ነገር ሁሉ አራግፉ መውጣት አለበት። ምድራዊ ነገራችንን አራግፈን እንድንወጣ ይገባል። አራግፈን እንድንወጣ ይገባል። ምድራዊ ነገራችንን ሁሉ ጨርሰን በእግዚአብሔር ፊት ሁለተኛም ከእኛ ጋር ላይቀጥል ቀብረን መውጣት ያስፈልገናል ማለት ነው። ሁለተኛው ነጥብ ጾምን እውነተኛ የሚያደርገው እውነተኛ ጾም ምንድን ነው ለምለው፣ ጾምን ሙሉ የሚያደርገው በእግዚአብሔር ፈቃድ ላይ የተመሰረተ ሲሆን ነው። በእግዚአብሔር ፈቃድ ላይ የተመሰረተ ሲሆን የእግዚአብሔር ፈቃድ ደግሞ የሰው ልጆች ሁሉ በልጁ በኢየሱስ ክርስቶስ በማመን ከዚህ ዓለም ጥፋት እንዲድኑ ነው። ትልቁ የእግዚአብሔር ፈቃድ ለሰው ልጆች ምንድን ነው ቢባል መኪና መስጠት፣ ቤት መስጠት፣ ትዳር መስጠት፣ ስራ መስጠት አይደለም። እነዚህ ነገሮች በምድር ላይ ስንኖር በእግረ መንገዳችን የምናገኘው እግዚአብሔር እሱን ከመፈለግ በኋላ የእሱን ፈቃድ ከማድረጋችን በኋላ የሚሰጠን ነገር ነው። ስለፈጠረን እግዚአብሔር ያበላናል፣ ያጠጣናል። ስለፈጠረን እግዚአብሔር የሚያስፈልገንን ነገር ሁሉ ያዘጋጅልናል። እግዚአብሔር ለፈጠረው ፍጥረት በሙሉ አስፈላጊውን ነገር የሚሰጥ አምላክ ነው። ፈጥሮ ማንንም አይጥልም። ለፈጠረው ፍጥረት በሙሉ የፍጥረት አምላክ ነው እግዚአብሔር። ለፈጠረውም ደግሞ እውነተኛ መጋቢ ነው። መልካም መጋቢ ነው። እውነተኛና መልካም መጋቢ ነው። እያንዳንዱን የፈጠረውን ፍጥረት እግዚአብሔር ይመግበዋል። ምክንያቱም የፍጥረት አባት እሱ ስለሆነ ፍጥረት አስገኝ እሱ ስለሆነ ፍጥረትን ያመጣው እሱ ስለሆነ ለፍጥረት የሚያስፈልገውን ነገር በሙሉ ያቀረበው እሱ ስለሆነ ፍጥረትን ይመግባል። የእሱ ፈቃድ ዋናውና ትልቁ የእግዚአብሔር ፈቃድ ምንድን ነው? የሰው ልጆች በልጁ በኢየሱስ ክርስቶስ በማመን ለጥፋት ከተዘጋጀው ከዚህ ዓለም እንድድኑ ነው። በእግዚአብሔር ፈቃድ ላይ የተመሰረተው ጸሎት አይከለከልም። አይከለከልም። በእግዚአብሔር ፈቃድ ላይ በእግዚአብሔር ፈቃድ ላይ የተመሰረተው ጾምና ጸሎት ጸሎት አይከለከልም። መልስ አይከለከልም። እግዚአብሔር መልስ አይከለከልም። እውነተኛ ጾም መልስ አለው። እውነተኛ ጾም የእግዚአብሔር ድምፅ አለው። እውነተኛ ጾም የእግዚአብሔርን ፊት ያመጣል። እውነተኛ ጾም ከተፈጸመ በኋላ በምድር ሰላም ይመጣል። በምድር ላይ እረፍት ይመጣል። በቤተሰብ ላይ እረፍት ይመጣል። በጿሚዎቹ ዘንድ የእግዚአብሔር ክብር ይገለጣል። በጿሚዎቹ ብቻ ዘንድ ሳይሆን ጿሚዎቹ በሚኖሩባትን ምድር ላይ ደስታና ሰላም ይበዛል፣ እረፍት ይበዛል። ምክንያቱስ በእግዚአብሔር ፈቃድ ላይ የተፈጸመ ጾም ስለሚሆን፣ ጾምን ሙሉ የሚያደርገው ጾምን እውነተኛ የሚያደርገው በፈቃዱ ላይ የተመሰረተ ሲሆን ነው። የእግዚአብሔር ፈቃድ አይከለከልም። ፈቃዱን የሚከለክል ኃይል የለም። የእግዚአብሔርን ፈቃድ የሚከለክል ጉልበት የለም። የእግዚአብሔርን ፈቃድ የሚከላከል ማንኛውም አይነት ኃይል የለም። የሰይጣን የሰው ኃይል የለም። የእውቀት የገንዘብ ኃይል የለም። እግዚአብሔር ፈቃዱ የማይከለከል አምላክ ነው። ስለዚህ በፈቃዱ ላይ የተመሰረተ ሲሆን በረከት ያስከትላል። የእግዚአብሔር ፈቃድ ልብ ይበሉ፣ አይከለከልም በዘመን አይከለከልም። በስልጣን አይከለከልም። በጡንቸኞች አይከለከልም። በክፎች አይከለከልም። በሰይጣን አጋንንታዊ አሰራር የእግዚአብሔር ፈቃድ አይከለከልም። ለምድራችን የሆነው የእግዚአብሔር ፈቃድ፣ ለከተማችን የሆነው የእግዚአብሔር ፈቃድ፣ ለቤተሰባችን የሆነው የጌታ ፈቃድ፣ ለቤታችን ለግላችን የሆነው የጌታ ፈቃድ፣ በጾምና በጸሎት ውስጥ የሚፈጸመው የጌታ ፈቃድ፣ በሱ ፈቃድ ላይ የሚፈጸም ከሆነ ጸሎቱ ነጾሙ ፈቃዱ አይከለከልም። ምንም ነገር የእግዚአብሔርን ፈቃድ ሊከለክል አይችልም። ለምን ያዘዘው የሚፈጠርለት ያሰበውም ደግሞ የሚፈጸምለት እግዚአብሔር ብቻ ነው። ሰው ሊያስብ ይችላል፣ ሰው ሊያቅድ ይችላል። ሊከለከልም ሊፈጸምም ይችላል። ሊከለከልም ሊፈጸምም ይችላል የማይባለው የእግዚአብሔር ፈቃድ ብቻ ነው። የእግዚአብሔር ፈቃድ ብቻ ነው። እግዚአብሔር በፈቃዱ አይከለከልም። የማይከለከል ፈቃድ ያለው እግዚአብሔር ነው። በመዝሙር 148 ከቁጥሩ አምስት ላይ እንዲህ የሚል የእግዚአብሔር ቃል አለ፣ እርሱ ብሏልና ሆኑ፣ እርሱም አዝዟልና ተፈጠሩ፣ የእግዚአብሔርንም ስም ያመስግኑ ይላል። ያዘዘው የሚፈጸምለት እግዚአብሔር፣ ያለው የሚሆንለት እግዚአብሔር፣ ያሰበው የሚፈጸምለት እግዚአብሔር፣ እሱ ብቻ ነው። የእግዚአብሔር ፈቃድ የማይመረመርም ነው። የማይመረመርም ነው። እንደ ሰው ስራ አይመረመርም። የእግዚአብሔር ፈቃድ እንደ ሰው ፈቃድ አይመረመርም። የእግዚአብሔር ፈቃድ የእግዚአብሔር ፈቃድ በእውቀት አይመረመርም። የእርሱ ፈቃድ የሰው ስራ አይደለም። የማይመረመርበት ምክንያት የእግዚአብሔር ፈቃድ የሰው ስራ አይደለም። ስለዚህ እኛ ምን ጾመው? ጾም የእኛ ስራ መሆን የለበትም። የእግዚአብሔር ፈቃድ የሚፈጸምበት መሆን አለበት። ጣል የሚለንን የምንጥልበት፣ አንሱ የሚለንን የምናነሳበት፣ ቁሙ በሚለን ቦታ የምንቆምበት፣ አድርጉልኝ የሚለውን የምናደርግበት ሲሆን የእግዚአብሔር ፈቃድ የተፈጸመበት ጾም ይባላል። እግዚአብሔር ስለማይመረመር ሐሳቡ አይመረመርም፣ ፈቃዱም አይመረመርም። የሰው ስራ ስላልሆነ የእግዚአብሔር ፈቃድ ለእኛ ሁሉም ነገር ከእርሱ ከሆነ ከእግዚአብሔር ዘንድ ከሆነ መልካም ነው። ሁሉም ነገር ከእግዚአብሔር ዘንድ ከሆነ የእርሱ ፈቃድ ከሆነ ለእኛ ማንኛውም ነገር ከእሱ የተፈቀደ ከሆነ ሞትን ቢሆን በረከት ነው። ከእግዚአብሔር ዘንድ የተፈቀደ ከሆነ ማንም አይከለክለውማ። የእግዚአብሔርን ፈቃድ የሚከለክል ምንም አይነት ኃይል የለም። እንዴት ብለን መመርመር አንችልም። ከእግዚአብሔር ከተፈቀደ ሞትም ቢሆን ህይወትም ቢሆን የእግዚአብሔር ፈቃድ ነውና እንዴት ብረን ብለን ልንመረምረው አንችልም አንችልም። የእግዚአብሔር ፈቃድ ስንቀበል የእግዚአብሔርን በረከት እንቀበላለን። በእግዚአብሔር ፈቃድ ውስጥ በጾምና በጸሎት ስንሆን ሰማያት ይከፈታል፣ የእግዚአብሔር ፊት በእኛ ላይ ለመልካም ይሆናል። ለቁጣ አይሆንም። ለምሕረት ይሆናል። ለቸርነት ይሆናል። ስለዚህ የምንጾመው ጾም የእግዚአብሔርን ፊት የሚያመጣ በእግዚአብሔር ፈቃድ ላይ የተፈጸመ ሲሆን እውነተኛ ጾም ይባላል። እውነተኛ ጾም ይባላል። ሶስተኛው ጾምን እውነተኛና የተሳካ የሚያደርገው የእግዚአብሔር መንፈስ ምስክርነት ያለበት ሲሆን ነው። መንፈሱ እየመሰከረልን የእግዚአብሔር አብሮነት ከጾማችን ጋር ያለበት ሲሆን እህልና ውሃ እየጾም እህልና ውሃ እየጾም ኃጢአትን ግን ለመጨለጥ የምንሮጥ ከሆነ እውነተኛ ጾም አይደለም፣ እውነተኛ ጾም አይደለም። ስካሩ እያለ ንጥቂያው እያለ ምንዝርናው እያለ እህልና ውሃ ወተትና ስጋ ምን ጾም ከሆነ የእግዚአብሔርን ፊት አያቀርብልንም። የእግዚአብሔርን ፊት ያጠቁርብናል። ፊቱ ወደኛ አያበራም። የእግዚአብሔር ፊት ወደኛ አይመጣም። የእግዚአብሔር ቃል ሲናገር እግዚአብሔር ፊቱን ያብራልህ የሚል ቃል አለ። ፊቱ ወደኛ አይበራም፣ አይበራም። ስለዚህ እውነተኛ ጾም የመንፈስ ቅዱስ ምስክርነት አለው። የመንፈስ ቅዱስ ምስክርነት አለው። እውነተኛ ጾምና ጸሎት በእግዚአብሔር ፊት በሚኖርበት ጊዜ መንፈስ ቅዱስ ይመሰክርልናል። መንፈስ ቅዱስ ይመሰክርልናል። የማቴዎስ ወንጌል ምዕራፍ ስድስት ከቁጥር ሦስት የእግዚአብሔርን ቃል አነባለሁ። አንተ ግን ምጽዋት ስታደርግ ምጽዋትህን በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ። በስውር የሚያይ አባትህ በግልጥ ይከፍልሃል። ስትጾሙ ስትጸልዩም እንደ ግብዞች አትሁኑ። ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያውንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። እዚህ ቦታ ላይ ስለ ፈሪሳውያን ይጠቅሳል። ፈሪሳውያን ጾመዋል፣ ምጽዋት ይሰጣሉ፣ ይጸልያሉ። መንፈሳዊ ተግባራት የሚመስሉ ነገሮችን አዘውትረው ያደርጋሉ። አለባበሳቸው መንፈሳዊ ይመስላል። ረጅም ቀሚሶችን ይለብሳሉ። የሃይማኖት ካባ የለበሱ ናቸው የለበሱ ናቸው። ነጭ ልብስ የለበሱ ናቸው። ደግሞ አደባባይ ላይ መንገድ ላይ ሰው በሚበዛባቸው ቦታዎች ላይ ይመጸውታሉ። ትሕትና ያላቸው ይመስላሉ። መንፈሳዊ ተግባራቸውን ሁል ጊዜ ያደርጋሉ። ነገር ግን ለታይታ ነው የሚያረጉት። ነገር ግን በአደባባይ ነው የሚያደርጉት ሰዎች እንዲያዩቸው። ምን ይላል? ዋጋቸውን አግኝተዋል። እነሱ ዋጋቸውን አግኝተዋል ስርዓቶችን ሁሉ ይፈጽማሉ። እግዚአብሔር ግን ስለዚህ ጉዳይ ምስክርነትን አይሰጣቸውም። ስለሚያደርጉት ነገር እነሱ ዋጋውን አግኝተዋል። ስለሚሰሩት ስራ ላደረጉት ነገር ዋጋቸውን አግኝተዋል። ስለዚህስ እግዚአብሔር አልመሰከረላቸውም ነው የምለው። እግዚአብሔር የማይመሰክረው ጾም እግዚአብሔር የማይመሰክረው አገልግሎት በጣም አስፈሪ ነው። እግዚአብሔር የማይመሰክረውን ጾም መጾም የለብንም። የእግዚአብሔር የመንፈስ ቅዱስ ምስክርነት የሌለበት ጸሎት መጸለይ የለብንም። የመንፈስ ቅዱስ ምስክርነት የሌለበትን ጾም መጾም የለብንም። የመንፈስ ቅዱስ ምስክርነት ያለበት ጾም በረከት ያስከትላል። ክብር ይከተለዋል። የእግዚአብሔር መገኘት ይመጣል። የጾማቸውን ዋጋ የጸሎታቸውን ዋጋ የምጽዋታቸውን ዋጋ በምድር ተቀብለውታል ይላል፣ ተቀብለውታል። የጾማችንን ዋጋ በምድር ላይ ልንቀበል ከሆነ የማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 3 የተጻፈላቸው ፈሪሳውያን ራሱን ተግባር መልሰን ፈጸምነው ነው ማለት ነው። የመንፈስ ቅዱስ ምስክርነት የለውም። እግዚአብሔር ለጠራቸው ምስክርነትን ይሰጣቸዋል። እግዚአብሔር ለአብርሃም ምስክርነትን ሰጥቶታል። እግዚአብሔር ለሙሴም ምስክርነትን ሰጥቶታል። ትሁት ነው ብሎ መስክሮለታል። ለሙሴ ትሁት ነው ብሎ መስክሮለታል። ለአብርሃምም እግዚአብሔር መስክሮለታል። መስክሮለታል ለአብርሃም እግዚአብሔር እምነቱ ማለት ጽድቅ ሆኖ ተቆጠረለት። እምነቱ ጽድቅ ሆኖ ተቆጥሮለታል ብሎ መስክሮለታል። ለአብርሃም ምስክርነትን ሰጥቶታል እግዚአብሔር፣ ሰጥቶታል እግዚአብሔር ለሙሴም ምስክርነትን ሰጥቶታል። ምስክርነት ያለው ህይወት፣ መልካም ምስክርነት ያለው አገልግሎት፣ አገልግሎታችን የመንፈስ ቅዱስን ምስክርነት ያገኘ መሆን አለበት። የመንፈስ ቅዱስ ምስክርነት ያለው መሆን አለበት። ለሙሴ አገልጋዩ ሙሴ እርሱ በቤቴ የታመነ ነው ብሎ ዘኍልቍ ምዕራፍ 12፥6 ላይ እግዚአብሔር ምስክርነትን ሰጥቶታል። በቤቴ የታመነ ነው ብሎ የታመነ ነው ብሎ እግዚአብሔር ምስክርነትን ሰጥቶታል። ስለዚህ ጾማችን የመንፈስ ቅዱስ ምስክርነት ያለው መሆን አለበት። መንፈስ ቅዱስ የሚመሰክርልን መሆን አለበት። ለምድራችን እግዚአብሔር የሚሰጠውን የመንፈስ ቅዱስ ምስክርነትን የምንሰማበት የመመለሳችን ውጤት የንስሐችን ውጤት የሚታይበት ምስክርነትን የምናይበት መሆን አለበት። የጌታ የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር በዚህ ቃል ይባርከን። ጾማችን እግዚአብሔር የወደደው እግዚአብሔር የሚፈልገው ቃሉ ያለበት የእግዚአብሔር መንፈስ የተገለጠበት ራስን ማየት ያለበት እንዲሆን ይገባል። እውነተኛ ጾም ራስን ማየት፣ ራስን በእግዚአብሔር ፊት ማስቀመጥ፣ ራስን በእግዚአብሔር ፊት ማቆየት ያለበት ነው። እውነተኛ ጾም በእግዚአብሔር ፈቃድ ላይ የሚፈጸም ነው። የእግዚአብሔር ፈቃድ የቀደመው ነው። በእግዚአብሔር ፈቃድ ላይ የሚሆን ነው። እውነተኛ ጾም የመንፈስ ቅዱስ ምስክርነት ያለው ነው። እነዚህ ነገሮች ያሉበት ጾም ሲሆን፣ ምድራችን ትባረካለች፣ ሀገራችን ይባረካል፣ ጾማችን ፍሬያማ ይሆናል። ከጾም ስፍራችን የጾም ጊዜውን ፈጽመን የጾማችንና የጸሎታችንን ጊዜ ፈጽመን ስንነሳ ፍቅር እንሆናለን፣ አንድነታችን ይበዛል፣ ሰላማችን ይበዛል፣ ሰዎችን ሁሉ በሰውነታቸው ብቻ የምንወድ እንሆናለን ምክንያቱም ራሳችንን በእግዚአብሔር ፊት አይተናል። የእግዚአብሔር ፈቃድ የሆነውን ጾም ጾመናል። የመንፈስ ቅዱስ ምስክርነት ያለበትን ጾም ጾመናል። ጾማችን ራሳችንን የምናይበት ይሁን። ጾማችን በእግዚአብሔር ፈቃድ ላይ የሚፈጸም ይሁን። የእግዚአብሔር ፈቃድ አይከለከልምና ጾማችን የመንፈስ ቅዱስ ምስክርነት ዕለት ዕለት የሚመሰክርልን አይነት ሆኖ ይለፍ። በዚህ ውስጥ የእግዚአብሔር ክብር ይገለጣል። እግዚአብሔር ዘመናችሁን ይባርክ። አሜን።